ሰላም ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናሌ ተከታታዮች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ሁሉ ሰላም፣ እኔ ጋር ክብሩ ይስፋ መድኃኒዓለም። ሁሉ ሰላም፣ ሁሉ ጥሩ ነው። ዛሬ መጥቻለሁ ማለት ነው። ዛሬ የምጣሁትም በአዲስ ነገር ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። እሱ ምንድን ነው? አንድ ሲኖ ትራክ ድንጋይና አንድ ሲኖ ትራክ አሸዋ ዋጋ ስንት እንደሆነ ልነግራችሁ እና ገርሞኝ ስለሆነ ልነግራችሁ ላካፍላችሁ ነው። ቀን በቀን እንዴት እየጨመረ እንደሆነ ማለት ነው። ውድ ቤተሰቦቼ እኔ ከዚህ ፊት ስሰራ አንድ ሲኖ ትራክ አስር ሺህ ብር ነው ትልቁ ዋጋ ድንጋይ እና አሁን ግን የሚገርም ጭማሪ ያሳይቷል ማለት ነው። ውድ ቤተሰቦቼ የድንጋይ ወይንነት ይለያያል እና ያው ቤት ለምሰሩ እንግዲህ ቤት ሰሪ ደም የለውም ነው የሚባለው። እግዚአብሔር ይሆናችሁ፣ በርቱ። እናኛ እንግዲህ ያ ከባድ ነው ብቻ ግን ያው ለምሰሩ ዋጋውን ማወቅ አይ ከፋም። ቤት ስሩልኝ ያላችሁ ቤተሰብ ለምጠይቁ ሰዎች ትንሽ ከባድ ነው እውነታው እና ቤተሰብ ደግሞ ይሄን ያህል ነው ሲሏችሁ ይከብዳችኋል ዋጋውን ማመን እና ውድ ቤተሰቦቼ አሁን ዋጋውን ነግራችኋለሁ ማለት ነው። ይሄ ፖሉ ስር ያለው ድንጋይ እና እዚህ ጋር ያለው ነጩ ድንጋይ ይለያያል። ዋጋቸው በነገራችን ላይ ማለት ነው። ይሄ ፖሉ ስር ያለው ዋጋው አስራ ሰባት ሺህ ብር ነው እና አስራ ሰባት ሺህ ብር ነው። ትልቅ ነው ዋጋው ማለት ነው። ይሄ ነጩ ድንጋይ ደግሞ አስራ አራት ሺህ ብር ነው። ልዩነቱ ምን እንደሆነ ነግራችኋለሁ። እያያችሁት ነው አይደል? እዛ ፖሉ ጋር ከአሸዋው በላይ ያለው ድንጋይ ዋጋው አስራ ሰባት ሺህ ነው። እዚህ ጋር ደግሞ ያለው ድንጋይ ተፈልጦ ተጠቅሞታል። በርግጥ አስራ አራት ሺህ ብር ነው ማለት ነው። ልዩነታቸው ይሄኛው የውሃ የባህር ላይ ድንጋይ ነው። አይፈለጥም። አብዛኛ ጊዜ ሰራተኛ ያደክማል እና ከስር ለክስካስ ነው የሚያደርጉት ማለት ነው ለክስካስ ስለሚያደርጉት አንድ ሲኖ አስገልብጠዋል። ለግንባታ ደግሞ የሚሆነው ያኛው ነው። ያ ለመጥረብም ለመከስከስም ይመቻል። ና ከአፈር ላይ የመጣ ድንጋይ ነው እንደምታዩት። እሱ አስራ ሰባት ነው፣ የስንት የአምስት ሺህ ብር ነው የሶስት ሺህ ብር ልዩነት አለው። እና ውድ ቤተሰቦቼ ድንጋይ በጣም ጨምሯል። በዛ ላይ በቃ አንድ ሲኖ ትራክ ይባላል እንጂ የምታክለው አሁን እቺ የምታዩት ትንሽ ነው ከስር የተከሰከሰው ማለት ከስር ከመሰረት ከሚሰራው ስር የሚጎዘጎዝ ማለት ነው። እና እዩት እንግዲህ አሁን አንድ ሲኖትራክ ነው ተከስክሶለት ያው ጠርበውም እንትን ብለውለታል ማለት ነው። ያ ደግሞ ገና አሁን መገልበጡ ነው ማለት ነው፣ ፖሉ ስር ያለው እና ውድ ቤተሰቦች በጣም ያልጨመረ ነገር የለም። አሸዋ ደግሞ ይሄ የምታዩት ፊት ለፊታችሁ ያለው አንድ ሲኖትራክ አሸዋ ነው የተገለበጠው ና ዋጋው የአሸዋ ዋጋ ራሱ የሚገርም ነው። በአሁኑ ሰዓት እውነት ለመናገር በጣም ጨምሯል እና አሸዋ በአሁን ሰዓት አስራ ሰባት ሺ ነው ማለት ነው። አረ አይደለም አስራ ሰባት ሺ የድንጋይ ዋጋ ነው ይቀርታል። የአሸዋው ሀያ ሺ ብር ነው የተገለበጠው። ይሄ አሸዋ የምታዩት ሀያ ሺ ብር ነው የተገለበጠው እና የመታሀራውን ስጠይቅ ደግሞ የመታሀራው በጣም ውድ ነው፣ ሰላሳ ሺ ብር ነው ብለውኛል። የአስር ሺህ ብር ልዩነት አለው እና በነገራችን በቃ እኔ ስሰራ ራሱ አስራ ሰባት ምናምን ሺ ነው እየተገዛ የነበረው ማለት ነው። ከአስራ ሰባት አሁን ሀያ ደረሰ ማለት ነው። እንደዛውም የሚቀንስ አለ። እዚህ ጋር የምነግራችሁ ነገር ቤተሰቦች ልብ ልትሉ የሚገባው አሸዋ፣ ቤት ልትሰሩ የምትፈልጉ በራሳችሁ ፍቃድ እንዳታስገለብጡ። ምክንያቱም ባለሙያ ሊመርጥላችሁ ይገባል። እኔ ከደረሰብኝ አንጻር ልነግራችሁ የምፈልገው እኔ ቅናሽ አገኘው ብዬ በራሴ አስገልብጬ ባለውያም ሙያ ሲመጣ ደግሞ ይሄ ለግንባታ አይሆንም ብሎ እንደገና ሌላ ኪሳራ ላይ ገብቻለሁና ያ አሸዋ ምንም ሳንጠቀምበት ዝም ብሎ በቃ እንዴት ልበላችሁ በአክኖን የቀረውና እንደገና አዲስ ሌላ እሱ የሚፈልገውን አሸዋ መርጦ ገለበጥኩለትና ከባድ ነው። አንዳንዴ ባለሙያ ወይ በቃ ከእንትን ካለ ክግግም ካለባችሁ ምንም ማድረግ አትችሉም ማለት ነው። አንዳንዴ እነሱ ማስገልበጥ እየፈለጉ እኔ በራሴ ነው የማስገለብጠው ስትሏቸው እራሱ ደስ አይላቸው እና ከዛ አንፃርም እነሱ ይምረጡላችሁ በያ ሲገለብጡም ማለት እነሱ ጥቅማ ጥቅም ማግኘት ስለሚፈልጉ እኛ አስገልብጥ ስገልብጥ ስለምናቅ የሸዋውን አይነት ይላቸዋል ማለት ነው። እና እናንተ ደግሞ ያችን ጥቅም ላለመበላት ራሴን የማስገለብጠው ስትሉ ሌላ ኪሳራ ትፈጥራላችሁ። ና እኔ አስራ አምስት ሺ ብር አስራ ሰባት ሺ ተብዬ አስራ ሰባት አላስገለብጥም የሁለት ሺ ብር ልዩነት አግኝቼ አስራ አምስት ሺ ብር አስገልብጬ አስራ አምስት ሺ ብር ከስር ያለው ና ለሁለት ሺ ብር ብዬ አስራ አምስት ሺ ብር መክሰር ማለት ከባድ ነው። ግን ያው ሆኖም እንትን ለምፈልገው ግንባታ ባይሆንም ለሆነ ለሆነ ነገር ሆኗል፣ ብቻ ዝም ብሎም አልጠፋም። ግን ለምፈልገው ነገር ቢሆን ሊኖሮ ደግሞ የበለጠ አትራፊ ነበርኩኝ። አተርፋለሁ ብዬ እንደዚህ ከስር ያለው እላችኋለሁ፣ ውድ ቤተሰቦቼ። እኔ ከደረሰብኝ ነው ለእናንተ ላካፍላችሁ የፈለግኩትኝ እንዳትሸወዱ። ድንጋይም ይሁን ምንም ይሁን ባለሙያ በቃ የሚፈልገውን ቡልኬት እራሱ ሳይቀር ስታስወርዱ ባለሙያ ይምረጥላችሁ። ከዚህ ጋር ቡልኬት አስወርድልን በሉ። ያው ጥቅማ ጥቅም እንደሚይዙባችሁ የታወቀ ቢሆንም ከምትከስሩ ገዝታችሁ ከምትከስሩ በቃ ጥቅማ ጥቅሙ ቢቀርባችሁ ይሻላል። ከጥቅማ ጥቅም የምታተርፉት እንትን ቢቀር ይሻላል ብዬ እላለሁ። ውድ ቤተሰቦቼ፣ ይህን ቪዲዮ ከወደዳችሁት ላይክ፣ ኮመንት፣ ሼር ማድረግ እንዳትረሱ። ነባሮች ደግሞ ሰብስክራይ አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ እንደዚህ አዳዲስ ይጠቅማቸዋል ብዬ የማስበው ነገር ደግሞ ይዤላችሁ እመጣለሁ። በቀጣይ ደግሞ የቀን ሰራተኛ ዋጋ፣ የባለሙያ ዋጋ፣ የአጋዥ ዋጋ ስንት የረዳት ስንት እንደሆነ ይዤላችሁ እመጣለሁ ማለት ነው ቤተሰቦቼ። እስከምንገናኝ በሌላ ቪዲዮ ባይ ባይ፣ ሰላም ሁኑ እያልኩ ተሰናበትኳል።